ለንክብራን ቲቪ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀረበ ያለው እስከ ፍጻሜው አብራችሁን ቆዩ። ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን? የኢትዮጵያና ኤርትራ ባለሥልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የኅልውና ጉዳይ ነው ያሉት ከሁለት ዓመታት በፊት በ2016 ዓ ም ነው በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመልክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነጻነቱን ያወጀችው በ1985 ዓ ም ሲሆን ከዛ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት በ1990 እስከ 1992 ዓ ም ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎችም ሞተዋል። ሁለቱ አገራት ለረዥም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓ ም ድረስ ወዳጅ ነበሩ አሰብ ማንኛውም ዋጋ ሊከፍሉለት የሚገባ በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አሕመድ ኢትዮጵያና የኤርትራ ነጻ ሀገር መሆን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉም ተናግረዋል በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳል ብለዋል። ጥያቄው አሁን አሰብ የእኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን ነው ሲሉም የመንግስት ደጋፊ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። እስከረማ 11 2018 ዓም የጦር ኢታ ማጆር ሱም ፊልድ ማርሻል ብራኑ ቡላ ለሰራዊቱ ከፍተኛ መኮንኖችና የባህር በር ያሳጡ ሀገራት እንደሚወጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 130 ሚሊዮን ነው እና በሚቀጥሉ 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት የ200 ሚሊዮን ህዝብ ፍላጎት ህዝብ ኤርትራ የ200 ሚሊዮን ህዝብን ፍላጎት ይደፈጥጣል ሲሉ መስከረም አስራ አምስት ተናግረዋል። አክለውም የመከላከያ ኃይላችን እናጠናክራለን፣ እድገታችን እናፋጥናለን፣ እናም የባህር በር ማግኘታችን እናረጋግጣለን ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጄኔራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነት ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉ ገልጾታል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆነ ማንኛውም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት የመከላከያ ምህንድስና ክፍል ኃላፊ የሆኑት ጀነራል ደስታ ብቼ፣ ከፍተኛ ወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በር ለማግኘት በየዕለቱ እየተቃረብን ነው ሲሉም ተናግረዋል። ይህንን ማድረግ የባህር በር ማግኘት ተልእኮውን የሚሸከም አስተማማኝ ኃይል መገንባት አለብንና ለዚህ ነው ዕለት በዕለት ወደዚያ እየተቃረብን ያለ ነው ብለዋል። የኤርትራ ጦር ኢትዮጵያን ማስጠንቀቅ። ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባሕር በር ለማግኘት የምታቀርበው ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። መስከረም 6 2018 ዓ.ም. ሚኒስትሩ የኢትዮጵያ እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑንም ገልጸዋል። ብዙም ሲናገሩ የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ሕዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙም አስጠንቅቋል። ጦሩ አክሎም ቀይ መስመሩ የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲሉም አስጠንቅቋል። ወታደራዊ እንቅስቃሴዎቹ ሁለቱ ሀገራት በሚያዋስነት አካባቢዎች ግዙፍ የሆነ ወታደራዊ እንቅስቃሴ ስለመኖራቸው ምንም የተዘገበ ነገርም የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይል ሰው ኃይል ኃላፊ ሌተናል ጄኔራል ሀጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው፣ በአስር ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልእክት መሆኑንም ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር ዐቢይ አሕመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታይ አጸቀ ስላሴ የተለያዩ ከፍተኛ የማዕረግ እድገትም ተሰጥቷቸዋል። ቅዳሜ መስከረም 10 2018 ዓ.ም. ወታደራዊ ሹመት ያገኙ 66 ከፍተኛ ወታደራዊ መኮንኖች ሲሆኑ አራቱ የሙሉ ጀነራልነት ማዕረግ ተሰጥቷቸዋል። ጦሩ በተጨማሪ አዲስ የተገኙ ወታደራዊ መሳሪያዎችን ተተኳሾችን ጨምሮ ታንኮቹን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ወቅትም ለእይታ አቅርቧል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራውንም በሺዎች የሚቆጠሩ ወጣት ወንዶች እና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓ.ም. የኤርትራ መንግሥት ተቃዋሚ የሆነው አስና ቲቪ የኤርትራ መንግስት በሰራዊቱ ላይ እንቅስቃሴ ገደብ በመጣሉ ባሉበት ምድብ እንዲቆዩ መታዘዛቸውንም ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መምሪያ መተላለፉ ነግረውናል ብሏል። የኢትዮጵያ መገናኛ ብዙኃን ዘመቻ ኢትዮጵያ ብሔራዊ መገናኛ ብዙኃን የመንግስት ፕሮፓጋንዳ በማስተጋባት ኢትዮጵያ የባሕር በር ያጣችው ፍታዊ ባልሆነ መንገድ መሆኑንና መመለሱ የጊዜ ጉዳይ መሆኑንም እየዘገቡ ነው። የኢቲቪ የዜና ሽፋኖች ኢትዮጵያ የቀይ ባሕር ወደብ ፍታዊ ባልሆነ መንገድ ማጣቷን በሚገልጹና ዳግም መልሶ የማግኘት ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮችን ከማሳየት ባሻገር ከግድቡ ወደ ወደቡ አሰብ የእኛ ነው ወይም አሰብ የኢትዮጵያ ነው የሚል መፈከር የያዙ ሰልፈኞችም ሲያቀርብ ነው። የሀገር ውስጥ መገናኛ ብዙኃን በባህር በር ጉዳይ ያለውን አቋም የሚያሰራጭ አክቲቪስቶችን በባየነ መረብ ላይ ማሰማረቱንም ይገልጻሉ። የነዚህ በማህበራዊ መገናኛ ብዙኃን ላይ የተሰማሩ ዲጂታል አርሚ ተብለው የሚጠሩ አክቲቪስቶች ቁጥር ስልሳ ሺህ እንደሚደርስም ተዘግቧል። የኤርትራ መገናኛ ብዙኃን የኤርትራ ብሔራዊ መገናኛ ብዙኃን በተለይ ኤርቲቪ ኢትዮጵያን ከአስርት ዓመታት በፊት የተፈታን ጉዳይ ዳግም በማንሳት አለምን እያሳሳተች ነው በማለት የሚወነጅል እርስ አንቀጾችንና አስተያየቶችን ያቀርባል። ጥቅምት 1 2018 ዓ የቀረበ እርስ አንቀጥ ኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በመሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለቱ ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲልም ወንጅሏል። የማስታወቂያ ሚኒስትር ሳንቀጽ ቦርድ ኤርትራ ለኢትዮጵያ ተግዳሮቶችን አትሆንም ሲልም ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስት በመቃወም የሚታወቁ መገናኛ ብዙኃን ድምጻቸውን እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገው አሰና ቲቪ አጠቃላይ ተመልካቾችንና ኤርትራውያንን የፖለቲካ ልዩነታቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪ አቅርቧል። መቀመጫውን ፓሪስ ያደረገው እና በተቃውሞ የሚታወቀው ሬዲዮ ኤረና በበኩሉ የኢትዮጵያ ጠብ አጫሪ መግለጫዎችን ኮንኑ አቅርቧል። ጦርነት ሊቀሰቀስበት የሚችልበት እድል። በ2016 ዓ.ም. የትግራይ ጦርነት ማብቃት ሀገሪቱ ከአውዳሚ ጦርነት እፎይታ ያገኘ ቢያስመስላትም መንግስት በኦሮሚያ እና በአማራ ክልሎች ከታጣቂዎች ጋር የሚያደርገው ውጊያ አሁንም ዋጋ እያስከፈለ ነው። ይህ በእንዲህ እያለ አሁንም በትግራይ በሕወሓትና በፌዴራል መንግስቱ መካከል የሁለት ዓመቱን ጦርነት ያስቆመው የፕሪቶሪያል ስምምነት ሙሉ በሙሉ አልተተገበረም በሚል ውጥረት ተነግሷል ነግሷል። ህዳር አምስት ሁለት ሺ አስራ ስምንት አምት ምረት የአፋር ክልል የትግራይ ሀይሎች በወረዳው ተኖሳ ቀበሌ ላይ በከፈቱት ጥቃት ወደ አስራ አምስት ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮች መቆጣጠራቸውን በመግለጽ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። ህዳር 7 2018 ዓ.ም ደግሞ ህዋት የፌዴራል መንግስቱን በአፋር ድንበር አካባቢ በሰዋውራ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎችና ሰላማዊ ሰዎች መገደላቸውን አስታውቋል። በህዋትና እና በፌዴራል መንግስቱ መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ እድሉም የሰፋ ነው። አዲስ አበባ፣ ኤርትራ የኢትዮጵያ መንግስት ተቃውሞ ነፍጥ ያነሱ ኃይሎች ትደግፋለች ሲልም ይከሳል። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱ። ያመሰግናለሁ። አሁን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላቸው አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር